ሰላም ሰላም ክቡራትና ክቡራን ተከታታዮቼ እንደምን አላችሁ እኔ በጣም ደህና ነኝ ዛሬም እንደተለመደው በወሳኝ መሰረታዊ የህግ ፕሮግራም መጥቻለሁ በባለፈው ፕሮግራሜ በውርስ በግዢ በስጦታ እንዲሁም ባልና ሚስት ከተፋቱ በኋላ የተካፈሉ ቤት የተካፈሉትን ቤት በስማቸው ለማዘዋወር ምንምን ማሟላት እንዳለባቸው ነግሬያቸው ነበረ ሆኖም የኮንዶሚኒየም የቤት ስም ለማዘዋወር ምን ያስፈልጋል እሱን ብትነግረን የሚል ተደጋጋሚ ጥያቄ ተጠይቅ ያለው በዛ ፕሮግራም ላይ። በመሆኑም ዛሬ ኮንዶሚኒየም እና የአፓርትመንት ቤት ስም ለማዘዋወር ምን ማሟላት እንዳለብን በዛሬው ፕሮግራም የምነግራችሁ ይሆናል ማለት ነው። ኮንዶሚኒየም ያላችሁ ስም ለማዘዋወር የምትፈልጉ፣ አፓርትመንት ያላችሁ ስም ለማዘዋወር የምትፈልጉ ስም ለማዘዋወር ምን ያስፈልጋል የሚለውን ጥያቄ መልስ በዚህ ፕሮግራም ታገኛላችሁ። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትሆኑ በታላቅ አክብሮትና ትህትና እንጠይቃለን። በመንግስት ለተገነቡ የጋራ ህንፃ ወይም ኮንዶሚኒየም ቤት ስም ዝውውር ለመፈጸም አሁን የምነግራችሁን ሁኔታዎች ማሟላት መቻል አለባቸው። አንደኛ ቤቱን ለማስተላለፍ ስልጣን በተሰጠው አካል ውል የተፈጸመበት ሰደን መቅረብ መቻል አለበት። አንድ የኮንዶሚኒየም ቤት ስም ለማዘዋወር ቤቱን ለማስተላለፍ ስልጣን በተሰጠው አካል ውል የተፈጸመበት ሰነድ መቅረብ መቻል አለበት። ሁለተኛ ደግሞ ቀሪ የባንክ ዕዳ መጠናቀቁን የሚያሳይ ማረጋገጫ መቅረብ መቻል አለበት። ስለዚህ የኮንደሚኒየም ቤት ስን ለማዘዋወር የባንክ ዕዳ ክፍላችሁ መጨረሳችሁን የሚያሳይ ማረጋገጫ ከባንክ መቅረብ መቻል አለበት ማለት ነው። የኮንደሚኒየም ወይም የጋራ መኖሪያ ቤቱ የሚገኝበት የከተማ አስተዳደሩ በሚያከናውነው የኮንደሚኒየም ቤት ዕጣ ለመኖሪያ ቤት እድለኛ ከሆነ ሰው ግዢው ከተፈጸመበት ቀን ጀምሮ አምስት ዓመት ጊዜ ገደብ ያለፈው መሆኑ ሲረጋገጥ የስም ዝውውር ይደረጋል ማለት ነው። ባለ ኮንዶሚኒየሙ የመኖሪያ ቤቱን እንደደረሰ ወዲያው ስም ማዞር መሸጥ አይችልም። ያንን ለማረጋገጥ በየኮንዶሚኒየም ቤት እጣ ለመኖሪያ ቤት እድለኛ ለሆነ ሰው እጣው ደርሶት ግዢው ከተፈጸመበት ቀን ጀምሮ አምስት ዓመት ጊዜ ገደብ ያለፈው መሆኑ ሊረጋገጥ ይገባል ማለት ነው። ስለዚህ እናንተም ከመግዛታችሁ በፊት ወይም ደግሞ ስሚዘዋወረልኝ ከማለታችሁ በፊት ቤቱ ኮንዶሚኒየሙ በእጣ ደርሶት በእጣ ደርሶት አምስት ዓመት ያለፈው መሆን መቻሉን ልታረጋግጡ ይገባል ማለት ነው። ሆኖም ግን የቢኖርም በፍርድ ቤት በፍርድ አፈጻጸም የተሸጠ ከሆነ ወይም በምትክ የተሰጠ ወይም በልዩ ሁኔታ የተላለፈ ከሆነ የአምስት ዓመት ጊዜ ገደብ አይመለከተውም። በተጨማሪም በውርስ የተላለፈ ከሆነና የባንክ ዕዳ ካለበት ስለ ክፍያው ከባንክ ጋር በሚደረግ ስምምነት የጊዜ ገደቡ ሳይመለከተው የስም ዝውውሩ ሊፈጸም የሚችልበት አጋጣሚ አለ። እንዲሁም በተለያዩ የልማት ተነሺ በመሆናቸው ለመልሶ ማቋቋም ያለ ክፍያ መኖሪያ ቤት የተሰጠችው አርሶ አደር እና የአርሶ አደር ልጆች ሙሉ ከተፈጸመበት ቀን ጀምሮ አምስት ዓመት ጊዜ ገደብ ያለፈው መሆኑ ሲረጋገጥ ስም ዝውውር ይፈጸማል ማለት ነው። ስለዚህ የኮንዶሚኒየም ስም ዝውውር ለመፈጸም አንደኛ ቤቱን ለማስተላለፍ ስልጣን በተሰጠው አካል ውል የተፈጸመበት ሰነድ መቅረብ መቻል አለበት። ሁለተኛ ደግሞ ኮንዶሚኒየሙን በሚመለከት ቀሪ የባንክ ዕዳ መጠናቀቁን ማረጋገጫ መቅረብ መቻል አለበት። ሶስተኛ ደግሞ ኮንዶሚኒየሙን ስም አሁን የሚያስተላልፍላችሁ ሰው ከያዘው ጀምሮ አምስት ዓመት ያለፈው መሆን መቻሉ መረጋገጥ መቻል አለበት ማለት ነው። በእነህ ሶስት ምክንያቶች እሟላችሁ የኮንዶሚኒየም ቤት ስም ዝውውር ማድረግ ይቻላል ማለት ነው። ሌላው የአፓርትመንት የስም ዝውውር ማለትም ከመንግስት የጋራ ሳይገነባው እንዲሁም በግል ወይም በጋራ በአክሲዮን ተገንብቶ ለተጠቃሚዎች የሚሸጥ አፓርትመንት አለ። ያንን አፓርትመንት ስም ለማዘዋወር ምን ያስፈልጋል የሚለው ነው ሌላኛው ጥያቄ። በግል ወይም በጋራ ወይም በአክሲዮን ተገንብቶ የሚተላለፈው የጋራ ህንፃ ወይም የአፓርትመንት ስም ዝውውር ለመፈጸም እኛ አሁን የምነግራችሁን ሁኔታዎች ማሟላት ይኖር፣ አንደኛ ስልጣን በተሰጠው አካል የጸደቀ የሽያጭ ወይም የስጦታ ውል ሲቀርብ ስም ዝውውር ይፈጸማል ማለት ነው። አፓርትመንቱ ተሸጧል፣ እንዲሁም ደግሞ በውርስ በስጦታ ተሰጥቷል የሚል ውል ከውልና ማስረጃ የጸደቀ ወይም ደግሞ በፍርድ ቤት የጸደቀ ውል ሲቀርብ ስም ዝውውር ሊፈጸም ይችላል ማለት ነው። አፓርትመንቱ ወይም የአፓርትመንት ቤቱ ስልጣን ባለው አካል ያልታገደ ወይም ዋስትና ያልተያዘ ስለመሆኑ ማረጋገጥ ይኖርበታል። ሆኖም ግን በዋስትና የያዘው አካል ስም ዝውውሩ መከናወን እንደሚችል የስምምነት ሰነድ ሲቀርብ የቤት ስም ዝውውሩ ይፈጸማል ማለት ነው። በመሆኑም አፓርትመንት ቤቱ ያልታገደ፣ ስልጣን ባለው አካል ያልታገደ፣ ያልተያዘ፣ ለማስፈጸሚያነት ያልዋለ መሆን መቻሉን ማረጋገጥ መቻል ይኖርባቸዋል ማለት ነው። በነባር ይዞታ ላይ አፓርትመንት ወይም ለንግድ አገልግሎት የሚውሉ ቤቶች ተገንብተው ለሶስተኛ ወገን ሲተላለፉ በሊዝ ደንቡ መሰረት በቅድሚያ ጠቅላላ ይዞታው ለቦታው ደረጃ የተቀመጠው የሊዝ መነሻ ዋጋ በማስከፈል በሊዝ ስሪት በንጽጽር ድርሻ የስም ዝውውር አገልግሎት ሊሰጥ ይችላል። በዚህ መሰረት መስተንግዶ ወይም የስም ዝውውር ለሚሰጥ ይዞታ ወይም ሊዝ ስሪት እንዲገባ ለተደረገው ጠቅላላ ይዞታ ሊከፈል የሚገባውን የሊዝ መነሻ ዋጋ ጠቅላላ ክፍያ ሲጠናቀቅ የተናጠል ካርታ መስተንግዶ ወይም የተናጠል ስም ዝውውር ሊሰጥ የሚችልበት አጋጣሚ ያለ ማለት ነው። ስለዚህ በግል ወይም በጋራ በአክሲዮን ማህበራት ተገንብተው የሚተላለፉ ወይም የምትገዟቸውን አፓርትመንት ስም ዝውውር ለመፈጸም አንደኛ የሽያጭ ውል፣ የስጦታ ውል መኖሩ ግድ ነው። ይህም የሽያጩ የስጦታ ውል ሕጉን የተከተለና በሕግ አግባብ የጸደቀ የስጦታ ውል ሲቀርብ ስም ዝውውር ይፈጸማል። እንዲሁም አፓርትመንቱ በእዳ ያልተያዘ እገዳ የሌለበት መሆኑ ማረጋገጥ ያስፈልጋል። በእዳ ያልተያዘና ያልታገደ ከሆነ ስም ዝውሩ በዚህ አግባብ ይፈጸማል ማለት ነው። ስለዚህ አሁን በነገርኳችሁ መሰረት የአፓርትመንትና የጋራ መኖሪያ ቤት ኮንዶሚኒየም ስም ዝውር ይፈጸማል ማለት ነው። ስለዚህ ይህንን ማወቅ መቻል አለባችሁ። ለዛሬ ያስኩላችሁ ፕሮግራም ይህንን ይመስላል። በቀጣይ ሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ ይቸረሰም